ፖለቲካ ፓርቲዎች የራሳቸውን ፕሮግራም ከጻፉ በቂያቸው ነው የሚሆነው። ኢትዮጵያን ታሪክ ለመጻፍ መሄድ ያለባቸው ምሁራን በነጻ አእምሮ መጻፍ አለባቸው። የትምህርት ስርዓቱ ሳይሻሻል ሚዲያን ለማሻሻል መሞከር ይቻላል ማለት ነው። የትምህርት ስርዓቱን ሳታሻሽል ሕክምና እናሻሽል አለው ካል ከባድ ነገር ነው ማለት ነው። ያ ነው ወደዚህ የሚገባው። በዚህ አካባቢ ያለው ካሪኩለም በየክልሎቹ ያለው ካሪክለም ኢትዮጵያዊ አሁን የምንለውን ብሔራዊ ግንባታ ለማምጣት ያለው አስተዋጽኦ ምን ያህል ነው? አሉታዊ ትርክት ለጦርነት ለግጭት፣ ለሀገር መፍረስ፣ አጠቃላይ ለሰው ልጅ መጥፋት መሰረት ሊሆኑ ይችላሉ። ኢትዮጵያ የሁሉም ብሔር ብሔረሰቦቿ ና ማን ህዝቦቿ የላብ የደምና የአጥንት ውጤት ናት። አሁን የተቀመጠው ፍሬምወርክን ወደ መሬት ለማብረድ ምንድነው የተሰራ ያለው? አሁን እዚህ ልዩነቶች ላይ ሳይሆን በጋራ የሚያስተሳስሩን ጉዳዮች ላይ ትኩረት እናርግ ነው። ከሚያለያዩ ነገሮች የሚያስተሳስሩን ነገሮች ይበዛሉ። ሚዛናዊነት ለብልጽግና ምንድን ነው? ለኢትዮጵያስ ምንድን ነው? ጥሩ ብሔርተኛ ለመሆን ኢትዮጵያን መጥላት አለብን? እዛ ደግሞ ጥሩ ኢትዮጵያ ለመሆን ብሔር መጥላት አለብን? እኛ ኢትዮጵያንም አንጠላም ብሔርን መምጠላ ህዝቡ፣ አንዱ ሲሞት ለአንዱ ብሎ መስዋዕትነት የሚከፍል መሆኑን በተጨባጭ በቤት ተሞክሮ ነው ያየሁት። አማራ መሞት የለበትም ብሎ የተቃጠሉ ቤት ተዘግቶባቸው የተቃጠሉ ኦሮሞዎቹን እኔ አውቃለሁ። ባህል፣ ተቋማት ግንባታ ትልቁ የጋራ ማንነት መገንቢያ ነው። አሁን ከትምህርት ስርዓቱ ጋራም ከኪነ ጥበብ ተቋማት ግንባታ ጋራም መሰል ከሚዲያ ግንባታ ጋራም፣ ሚዲያም አንዱ ትልቅ የጋራ ማንነት መገንቢያ ነው እና በዚህ ረገድስ ያለ ትኩረት ምን ያህል ነው ማለት ፈልጌ ነው። የትግራይ ወንድም ህዝብም ልክ እንደሌላው የኢትዮጵያ ህዝብ የሰላም ተቋዳሽ መሆን አለበት። የህዝብ ብዙ ዓመት የታገለ ብዙ መስዋዕትነት የከፈለ ነው። ለሰላም ታግሎ ሰላም ማጣት የለበት ሰላሳ ሰባት አርባ ፐርሰንት ኮንትሪቢዩት ያደርጋል ወደቦች። ያም ብቻ ሳይሆን ደግሞ ለሁሉናም ወሳኝ ነው። ታስገባም ታወጣም፣ በሙሉ በሰው ተፈትሸን መትገባው ማለት ነው መውጫ በርም እንኳን የለህም፣ ሚስጥርህን የምትደብቅበትም የለም ማለት ነው። ስለዚህ ይሄንን ጥቅሞ እና ያጣቸው ሚዲያዎች መብዛታቸው ልሳናቸው መብዛቱ ቋንቋቸው መብዛቱ ጥሩ ብቻ ነው። በእነኚህ ቋንቋዎች የሚነገረው ግን አካባቢ ናየት ከአካባቢነት ያለፈ የጋራ ትርክት የምንለውን ኢትዮጵያዊነትን ብሔራዊነትን የሚገነቡ ሁሉም ቋንቋዎች አንድ መሰረታዊ ፅንሰ ሀሳብን መሰረታዊ ሀገርን አብረው የሚያራምዱና አካባቢነት መድረት ያስፈልጋል። ልዩነት ማክበር ያስፈልጋል። የዚያኑ ያህል ደግሞ የጋራ ምን ገነባው የጋራ አገር ይሄ ነው የሚለው በመስራት ረገድ ምን ይሰራ ነው። ዶሮ ወጥ በኢትዮጵያ ባህል ውስጥ ትልቅ ቦታ ነው። ይሄ ዶሮ ወጥ ውስጥ ብዙ ነገር ነው የሚገባው። የማይገባ ቅመም የለም። ብዙ ነገር ነው የሚገባው። ነገር ግን ጎልቶ የሚታየው የበርበሬው ነው። ይሄ ደግሞ እንዲ የሚደረገው ለብዙ ጊዜ እሳት ላይ ቆይቶ ምን ብሎ በደንብ ነዶ ምን ብሎ መጨረሻ ላይ ነው የዶሮ ወጥ ውጤቱም ያቃጥላል ማለት ነው። መጨረሻ ላይ ሁሉም ማንነቱን አቶ ነው ማለት ነው። ፍሩት ሳላድ በሰሃን ላይ በሚቀርብበት ጊዜ ማንነታቸውን ይዞ ጎመኑም አለ፣ ቆስጣውም አለ፣ አፕሉም አለ፣ ሙዙም አለ፣ ቃሪያውም አለ፣ ጨውም አለ፣ ሁሉም አለ ማለት ነው። ብዙ ማብሰል አይጠይቅም። በውጤቱ ሲታይ ለጤንነትም ጥሩ ነው። ከዛኛው የበለጠ ኑትሪንቲቭ እንትን አለ። ብትፈልግ ከውስጡ የወሰድክ አንተ ምትበላው መብላት ትችላለህ አንድ ላይ ስትበላ በጣም የሚጣፍጥ በቀላል የሚሰራ ሁሉም ደግሞ በየሳይዙ የሚቀመጥ ነው። ቃሪያ ከበዛ ልትበላ አትችልም። ጎመኑ ብቻ ከሆነ ልትበላ አትችልም። ሁሉም በየመጠኑ ማለት ነው። ይሄ ስታየው በፕሬዘንቴሽን መልክ ራሱ የሚያምር ሁሉም የራሱን ማንነት ይዞ በአንድነት የሚቀርብበት ነው። ብሔራዊ ትርክት ማለት ፍሩርት ሰላድ ማለት ነው። ከጥንትም ሲሰራ ይሄ ሀገር ታላቅ እንዳይሆን ስለሚፈለግ የተለያዩ ደባዮች ተሰሩ ስለነበሩ ከዚህ ጀርባ የስትራቴጂካዊ ጠላት የሆኑ ሀገሮች ይታወቃሉ እዚህ መዘርዘር ብዙ አያስፈልግም የባህር በር ያስፈልገናል ጥርጥር የለውም ይሄ የሉና ጉዳይ ነው ሰጥቶ በመቀበል በውይይት በድርድር ይቻላል ነው እኛ ብቻ እንጠቀም አላለን እኛም ያለንን ንጽ እኛ ደግሞ ባህር አክሰስ እናገኝ ነው ስለዚህ ይሄንን ከጎረቤት ሀገራት ጋር በድርድርና በሰላም መፍታት ነው መሪያችን ይሄ ለውጥ በኢትዮጵያ ታሪክ ውስጥ ሰክሰስፉል የሆነ በአይነቱም በይዘቱም በቅርጹም ለየት ያለ ለውጥ ነው። ኢትዮጵያ እስካሁን ያለፈችበትን ሁሉ መከራ የምትገላገልበት የከፍታ ዘመን ሊሆን ይችላል።